አብርሃም ባላለሁ። በሁለተኛ ደረጃ ትምህርት ቤት በመምህርነት አገለግላለሁ። እንዲሁም ከግሬት ኮሚሽን ጋር በመተባበር የሃይስኩል ፌሎሺፖችን አስተባብራለሁ። ዳር 12 ዳር 2012 ነው እንደ ቤተሰባችን በጣም ደ ዳርከስት ኦፍ ማይ ላይፍ ብዬ የማስበው ነገር የገጠመኝ እሱ ምንድን ነው? ተመርቄ እኔ በአዲስ አበባ እዚህ ለስራ ከመጣሁ በኋላ ቤተሰብ ውስጥ አባቴ በጠና ይታመማል። የታመሙበት ነው ደግሞ ለሞት ያጋለጠዋል የሚባል አደገኛ ሕመም ነበር የታመመውና፣ እኛ ቤት አመቱን ሙሉ ከህዳር ጀምሮ የተለቀሰበት ወቅት ነበር። ማዘር ሲስተሮች፣ ብራዘሮች እንዲሁም ደግሞ በጣም የተጎዳንበት በሐዘን የተነካንበት ወቅት ነበር። ለእኔ ግን ወላጅ አባቴ በሞት ሊያልፍ ነው ብዬ ከማሰብና ከማዘን በላይ የምጸጸትበት ነገር በወቅቱ ያሰብኩበትና በከባድ ጸጸት በከባድ ተስፋ መቁረጥ የተመታውበት ጊዜ ነበር። ያ ምክንያት ከምንድን ነው የመጣው? ልጁ ያለው በሚገባ አባቴ እንዳላስደስትኩኝ፣ እንዳልታዘዝኩትኝ፣ እንዳላከበርኩትኝ የሆነ ፊት ወደፊት የሆነ ሰዓት ላይ ሲሳካልኝ፣ በፋይናንስ አግዟለሁ፣ በዚህ እዚህ ነገር አግዟለሁ በሚል ምንም አይነት መታዘዝ ምንም አይነት እገዛ ባለማድረግ ነበር ያደኩት እና ሲስተሮቼ እናቴን፣ ብራዘሮቼ ብራዘሬ አባቴን በሚያግዝበት ወቅት ላይ እኔ ጓዳ ከራሴ ጋር ጻፋለሁ፣ አነባለሁ፣ አጠናለሁ፣ ጸልያለሁ ደግሞ ስልክ ላይ ነኝ ፐርሰናል የሆነ ነገር ነው ማካሄደው እንጂ በፍጹም አባቴን ሊያስደስት የሚችል ነገር። አሁን ግን አባቴ ያንን ነገር እንኳን ማድረግ እንዳልችል አንደኛ ቤት አይደለሁም፣ በስራ ላይ ነኝ። ሁለተኛው ደግሞ ታሟል። አስታውሳለሁ የመጀመሪያ አካባቢ ለአምስት ቀናት ምንም አይነት ውሃም ምግብ የማይመገብበት የእኛ ዘመዶች በሙሉ ተሰብስቦ ነበር። በቃ ይሞታል ተብሎ ተስፋ ተቆርጦ የመጨረሻው ማለት ነው። ናኔ ካዘኑ ባለፈ አደርጋለሁ ብዬ ያሰብኳቸውን ነገሮች በሙሉ ማድረግ አልቻልኩም። ሁለተኛ ከእሱ ጋር የነበረኝ ኮሚኒኬሽን ስሙዝ አልነበረም። እሱን ለማስተካከል ደግሞ እድል ላጣ ነው ህይወቱ የሚያልፍ ከሆነ ያ ተስፋ መቁረጥ፣ ያ ጸጸት ስራዬ ላይ በጣም ትልቅ ችግር ፈጥሮ ነበር። አጠገቤ ካሉ ሰዎች ጋር ራሱ ልክ አልነበርኩም። ሰዎች ጀስት ዝም ብሎ አይተው ልክ እንዳልሆንኩኝ ይነግሩኝ ነበር ይጠይቁኝም ነበር ምን ሆነ ነው ሚል ነገር ስራኝ በስርዓቱ መስራት አልቻልኩኝ። በብዙ ነገር ሳስበው ዲፕሬስድ የሆንኩበት እና በጣም ተስፋ የቆረጥኩበት ወቅት ነበር። እግዚአብሔር ግን ድልን ሰጠኝ፣ ድልን ሰጠኝ። ከዛ በኋላ ከአባቴ ጋር በነበረው ነገር ማሻሽልበት ማስተካከልበት፣ ሌላ ደግሞ የተሻለ ወቅት እግዚአብሔር ሰጠኝ። ጸልይ ነበረ በጣም መልካም የሚያደርግልኝ ፕላን አደረግኩኝ፣ እንዴት አርጌ ማስተካከል እንዳለብኝ። እግዚአብሔርም አባቴ ረድቶት ፈወሰው። እንግዲህ እስከ ምሽቱ አራት ሰዓት አምስት ሰዓት እስከ ስድስት ሰዓት አንዳንዴ አባቴ ስራት ሰራ የማላግሰው ሰው ነበርኩ። ማገዝ ደግሞ በምችልበት ወቅት ላይ ደሞ ያለሁት ከክፍለ ሀገር ወጥቼ አዲስ አበባ ነው፣ በስራ አለም ነው ያለሁት። አልችልም። ለድሮ እንኳን ላግዝ ብል ያ ኦፖርቹኒቲ አልፏል። ጀስት ማድረግ የምችለው ዊኬንድ ላይ በምችልበት ወቅቶች ላይ አደገኛ ሁኔታ ተፈጥሮ መሄድ ባለብኝ ሰዓት ላይ ስሄድ የማሳየው የማደርገው ነገር ነው። ከዚህ በኋላ ነው ለእኔ ተስፋ ሰጭ ነገር መፈጠር የጀመረው። ያ ምንድን ነው? በሚሄድበት ጊዜ ሁሉ ውስጥ ጸልዬ ነበር። ከዚህ ሄደው ለሱ ማካፍለው ነገር ሺህ የማደርገው ነገር አስቤበት እሄዳለሁ። ያንን አደርጋለሁ የትኛውም ከባድ ነገር ሲገጥመኝ አሁን ላይ የመጀመሪያ ሚስጥረኝ የማማክረው ሰው ካለ አባቴ አንዱ። አሳብበት የነበረው ነገር ምንድነው አገልግሎት ነው። ለምሳሌ አባቴ የጉልበት ስራ ነው የሚሰራው፣ የጋራጅ ስራ ይሰራል፣ የፈርኒቸሪንግ ስራ ይሰራል። ያንን በሚያደርግበት ሰዓት ላይ አጠገብ ሆኜ መስራት ያለብኝ ነገሮች አሉ እና ይሄኛውን ነገር ስ አድርግ ካለ እኔ በወቅቱ የማስበው የሆነ ፕሮግራም ነው የማዘጋጀው። አሁን በዚህ ሰዓት ላይ እንደዚህ ማድረግ ያለብኝ ነገር ቸርች አገልጋይ ስለሆንኩኝ አሁን ላይ ይህን ነው ማድረግ ያለብኝ ብዬ ማሳበበው እና ያንም ማድረግ ያለብኝ ነገር ላለማድረግ ወይ ትምህርቴ አሊያም ደግሞ አገልግሎቴ ምክንያት ነበር። እንደ መንፈሳዊ ሰው ማሰብ ስጀምር እና ነገሮችን ለማስተካከል ስፈልግ ቅድሚያ ያደረግኩት ነገር ካለ አባቴ ጋጂ ፎርጊቭነስ መጠየቅ ነው። በነበረው ጊዜ እኔ እንደ ልጅ እንዳልሆንኩኝ ተረድቻለሁ። ፎርጊቭ ሚ ነበር ያኛው ነገር። ከዛ ደግሞ በጣም ብዙ ነገሮችን መልካም ባልሆንኩበት ጊዜ ያደርግልኝ ስለነበረ ለዛ ምስጋናን ማቅረብ ነበረብኝና ና አመሰግነው ነበረ። ምንድን ይገባኝ? አገልግሎትን በማሳበብ በፍጹም። ወላጆቻችንን ትተን መሄድ እግዚአብሔር የሚቀበለው ነገር አይደለም።